ደህና ነው። ሰላም ሰላም፣ እንዴት ናችሁ? የአቡሌ ኢንተርቴንመንት ተከታታዮች ተመልሰናል። ዛሬ እንግዲህ ያበደ ፕሮግራም አለን፣ ያበደ ፕራንክ አለን። ጃኒን እንግዲህ ከጓደኛዋ ጋር ከዳናይት ጋር እየመጡ ነው። ምሳሌ ጋ ብዛችሁ ብያችኋለሁ። እኔ በዛው ትንሽ ቆንጅ የፕራንክ አስቤ ላታለሁ። ለጃኒ መኪናሽ ተገለበጠ እንላታለን ዛሬ ጃኒን እስቲ ምንድነው? ለመኪናው ያላት ነገር ታብዳለች ወይስ ኖርማል ነው ትላለች? አብረን የምናየው ይሆናል። እወዳችኋለሁ፣ ተከታተሉ። ቡልሽ ጃኒ። እሺ እንዴት ናችሁ ጋይስ? ደህና ናችሁ? ሁሉ ሰላም። አንቺ ነው ላይቭ። አሪፍ ነው። ለምን አንተ ላይ ባጀምረው? እኮ ለምን አጀምረው? ጌታ ለምን አጀምረው ወዝ አፕ ወዝ አፕ እ እንደዚህ ትፈራለህ። አሁን ለምሳሌ አርቲስት ሆነው ቲክቶክ መምጣት ይፈራሉ ወይስ እየደበራችሁ ነው? አይ መደበር ትንሽ። አሁን እኛ እኮ የመጣንበት ትንሽ የሆነ የሆነ ተጽዕኖ እኮ አለብን ቲክቶክ ላይ አክቲቭ መሆን ልክ እንደ ፊልሙ አክቲቭ መሆን ምክንያቱም ቲክቶክ የራሱ የሆነ ፕላትፎርም አለው። ፊልም ደግሞ ስትመጪ በደም በቃ ግን አንድ ውስጥ ውስጣቸው ያደረው ነገር ነው እንጂ እኮ ኖርማል ነው። ግን ደስ ይላል። ከመጣው ነገር ጋር አብሮ መቆስ ነው። አሁን ያልከው ነገር አለ ስማማበት። ምን ለምን እንደሆነ ታውቃለህ? አሁን ብዙ ጊዜ የውጭ አርቲስቶች ከይታቸው ምንም እንትን አይሉም፣ አይመለከታቸውም። ቲክቶክም ቲክቶከርም ናቸው ዘፋኝም በቃ እንትን ናቸው ማለት በሁሉም ሶሻል ሚዲያ ላይ አክቲቭ መሆን አለ። ገባ? አሁን የአንተ አስተሳሰብ ነው፣ ኦር ደግሞ የናንተ አስተሳሰብ ነው። ከመጣው ጋር አክቲቭ እኩል መሄድ መራመድ አለብህ። ከኛ ጋር አሁን አንተ መጥተህ ብትጀምር እንደ ወጣት ነህ ምናምን ከኛ ጋር በኢፍ ታረጋለህ ምናምን። ገባ? ደግሞ ፋን አለህ ምናምን ነገር ጌታን ጀምር፣ ማርያምን ጀምር። እኔ የጀመርክ ቀን አንዳንበስት አለ ያኛው እኔ ሁለት አዎ አንተ ለምን ያብቃ እንጂ እኔ ሁለት አውርዳለሁ። ዌልካም ምሮማ ዋትስአፕ ዋትስአፕ የቲክቶክ ፋሚሊዎች ታፕታፕ እያደረጋችሁ አላችሁ ሆይ እያልክ መቀወጥ ነው በቃ ምናምን ያህል ፋን ነው ያለኝ። በቃ እንዳለ ግን ገለባ ብቻችሁ የአቡሌ ፋኖች በቃ የአቡ ፋኖች

እግዚአብሔርን አንተ ነገ ምንገር እገምድ በድሮ ጊዜ ነው። ግን እኔ ልገምት እሺ፣ አስር ሺህ ብር ግን፣ ከዛ ፊት እኔ እኮ ፊልም አለኝ። አሁን ጤባ ጥቤ ላይ ሁለት ሺህ ብር ነው የተከፈለኝ ምንድን ነው የሚባለው? አርት አይደለም። አርት በቃ ፍላጎት ስለምትፈልገው ብሩን አይደለም። አርት ስሞን ትፈልጋለህ፣ መስራት ትፈልጋለህ ምናምን፣ አይ ነው የሚለው ምን ምንም ምንም። ከጊዜውም ጋር ነው የከፈሉን። እሺ ነው እሺ ብሎ ነው የሚሰራው። የፈለገውን ማድረግ ይችላል። ሁሉ ፕሮዲውሰር ጋር አይሰራም እንደዚህ ባይሆን ነው

የኔ ግን አሁን በጣም እርቦኝ ስለመጣሁ እ በጃኒ ደርሰ ይምጣ እንዴ። ምን አለ ነው ችግር ፍሬንድ ነው። የደብራ ሊደርዬ አይ መኪና ከባድ ነው። ይሄ ነው። አይ ሁለት

ቋንቋ ነው። እንግሊዘኛ ግን እዚህ ሀገር እንደዛ ነው። በኢየሱስ ግዴታ ነው እንግሊዘኛ። ትልቅ ትልልቅ ሰዎች

ዋና ምንድን ነው ታዲያ? ደሞ ታውቁ የነበረ ለማይታወቅ ሰው ሲጀመር አንቺ ራሽ አትከለኪም እንዴ? እንዴ እኔ ምን አውቃለሁ እንዴ ሊታ ያው እኮ ነው፣ ሰጠኩ ቢሆንም እኮ አይ አትይም። እኔ እኮ አልኩልሽ ምታጋሽቶ ነው ያለው። ተገልብጦ ተገልብጦ ደግሞ ስልኩን ይዞት ሄደ እንዴ

ያዥቃሽ ልጅ ሞተ። ደህና ነው አይመስለኝም። ምንድን ነው

ምሳሌ ጋብዝ ብለህ፣ አረ ፋራ ነህ ማርያም ስራ ማሰራ እዛ ምሳሌ ማለት ነው። እናወራለን እንደዚህ እንጫወታለን ብለን አገር ሰላም ነው ብዬ

ላይ የሚገርም ፕሮግራም አዘጋጅተን ኦልሞስት ዝግጅታችንን ጨርሰናል። ቆንጆ ፕሮግራም በቅርብ ቀን በአቡሌ ኢንተርቴንመንት ወዳችኋለሁ።